መጣለች ወደ ዩቲዩብ በራሷ ቻናል ተቀላቀላለች። እና የእሷን ኮሜንቶች እናነባለን። እዛ ምን አለ እስቲ፣ ስለምንድን ነው የሚወራው የሚለው ነገር አብረን እናያለን። አብራችሁን ቆዩ። ሰብስክራይብ አድርጉ። ቤተሰብ ሰብስክራይብ አድርጉ። የክራምንም እኔንም ሰብስክራይብ አድርጉኝ። እሺ፣ ወደ ዛሬው ኮሜንት ስንገባ ምንም የለውም በቃ ኮሜንቱ ከኢሳም ጋር ታርቃችሁ ማየት እንፈልጋለን ነው የሚለው ጀመረ እንዳለ በቃ ርዕሱ ይሁን ይህ አሁን አንድ መጽሐፍ ቢሆን የመጽሐፍ የሚሆነው ይሄ ነው በቃ ከኢሳም ጋር ታርቃችሁ ማየት እንፈልጋለን አልተጣሉም እኮ መጣላት አልተጣሉም ግን አልተግባቡም ነው ቤተሰብ ነው ያልተግባባ እነሱ ራሱ ተግባብተዋል ቤተሰብ ነው ያልተግባባው እነሱ አልተጣሉም ወደ ሌላኛው ኮሜንት እንሄዳለን። አንቺ ብቻ ነ የለን ከእሱ ጋር በፈጠረሽ አትለያዩ ይላል። እንግዲህ እንኳን ደህና መጣሽ። በጣም ደስተኞች ናቸው በመምጣትሽ እኔም እነሱም በጣም ደስ ብሏቸዋል። ሴት ልጅ ራሷን ችላም በቃ ከማንም በቃ ከማንም እኩል ሆና ስትኖር በጣም ደስ ይላል። እንኳን ደህና መጣሽ ብለናል። እነሱም ደስ ብሏቸዋል። ወደ ሌላኛው ኮሚን ስናመራ ኢክሩዬ የአገሬ ልጅ የኔ ወለዬ ኧረ ኢሳምን በቃ እሺ በዩ ጥሩ ቧል ነው የሚሆንሽ አባትሽን አሳምኛቸው ይላል። እንግዲህ እሷም ለማሳመን እየሞከርኩ ነው ብላለች። ታሳምናቸዋለች፣ እርግጠኛ ሁኝ። ነግራችሁ እመኑ፣ አትጨነቁ። ዞሮ ዞሮ መግቢያው ጭራሮ ይባላል እና ዞሮ ዞሮ የኢሳምናት አትጨነቁ። ወደ ሌላኛው ኮሜንት ስናመራ ደግሞ ኢክሩ ምን አለ መሰለሽ፣ ቤተሰብ ማክበር ቆንጆ ሆኖ እንዳለ በራስ ሕይወት ግን የማንንም ፍቃድ አታስገቢ። ያንቺ ሕይወት ማንም አይኖረውም። ቤተሰብ እንዳለ እንደሆ እንዳለ እንሆናለን ብለን ቤተሰብ እንዳለ እንሆናለን ብለን አልፈንበታል የቤተሰብ ከቤተሰብ ለማለት ነው። የቤተሰብ የመጣ ትዳር፣ ለቤተሰብ ብለን የምንገባበት የህይወት ጉዞ በኋላ ዋጋ ያስከፍለናል፣ አስከፍሎናልም። እኛ ስለምንወድሽ ነው፣ ራስሽን ወስኚ፣ የሚል ምላሽ ነው። እንግዲህ ከተማሩ ራስ ላይ ከሚደርስ በሰው አይቶ መማር ይሄ ብልህነት ነው ብልጥነት ነው። እና ምንድን ነው የሚባለው፣ አባባሉ ራሱ ጎበዝ ሞኝ በራሱ ይማራል፣ ጎበዝ በሰው ይማራል ነው የሚባለው። እና እሷ በራሷ የደረሰው እንግዲህ ለእሷ እንዳይደርስባት ክሯን ለግሳለች። እሷንም ወደ ሌላኛው ኮሜንስ እና ምራ ደግሞ ይክሩን ራሱ መልሳ አላታለች፣ በሀሳቧ ተስማምታ እሺ ብላለች። እስቲ ምን ይላል ኢክሩ፣ ትዳር የአላህ ስጦታ እንጂ የወላጆች ሊሆን አይችልም። ሁሉም ያለው ባንቺና በኢሳም እጅ ነው። ማበላሸትም ማስተካከልም የምትችሉት እናንተ ናችሁ። በትዳር ውስጥ የምታስቢው ነገር ይሳካልኛል ብለሽ አይደለም መግባት ያለብሽ አሳካለው ብለሽ እንጂ ቤተሰብ ስላለ አይደለም በህይወት ውስጥ ፈተና ያጋጥማል። ቤተሰብ ማሰብ የለብሽም ብላለች። ኢክሩም እሺ ብላለች ወደዋለች እና እሺ ብላለች መልሳላታለች። ወደ ሌላኛው ኮሜንት ስኒት ደግሞ ኢክሩ ከኢሳም በላይ የሚወድሽ የለም ውድ። ሁላችሁም ስንገባ እንደዚህ ነበር። አራት ጊዜ ነው ሽማግሌ የተላከው እና ሁላች ሁላችንም ለትዳር ዋጋ ያስከፍላል፣ ትዳሩ ያምራል። ስለዚህ ተስፋ ትቁረጪ ይላል። ሌላኛው ደግሞ ወለዬ መሆነሽን ሳነግን ምናቃለን የወለዋ ንግስት ተብላለች። ኢክሩዬ ስወድሽ ወድሽ ከኢሳም ጋር ተጋቡ አባትሽን ያንቺን ደስታ ስለሚፈልጉ አሳምኛቸው። ስወድሽ ይሳምን ኢሳምን ኢስትሓራሰ ሰግደሽ ዱዓ አረጊና የወደሽን አግቢ። ሴት ልጅ ያፈቀረችውን አግብታ አታቅን፣ ብታቅ እንኳን ዘላቂነት አይኖረውም እና ያፈቀርሽው ይሳም አግቢ ብራት አለች ኢክሩ። ተይ እንጂ ጥሩ አይደለም አባቴ አሳመንኩት የሚለውን አይቼ ወላ ደስ ብሎኝ ነበር የመጣሁት። ለማንኛውም አደራሽን እንደምንም ብለሽ ይሱን አግቢ። ቤተሰብ ማሳመን ትችያለሽ፣ አይዞሽ። ይሉኝታ እንዳይዝሽ። ህይወትሽን ያንቺ ነው። ደግሞ ይሱ ካገባሽ እንሻአላህ ሀገር ስገባ አገኝሻለሁ። ቢኢዝኒላህ የኔ ደርባባ ተብላለች። ይክሩዬ ቤተሰብ በቻልሽ ኢክሩዬ ቤተሰብ በቻልሽውን አሳመኝ ኢሳ፣ ኢሳም አይጎዳሽ፣ መልካም ልጅ ነው ብላለች። ሌላኛው ኮሜንት ደግሞ ኢክሩዬ ለጠላቶችሽ በር አትክፈቺ፣ ከይሱ ጋር በአንድ ላይ ሁኑና ኑ አንድ ላይ ሆናችሁ ማየት እንፈልጋለን ብላለች። እንግዲህ አብዛኛው ኮሜንታተሮች የገመቱት እሷ ብቻዋ ስትመጣ በቃ ሌላ ነገር አስበው ነበረ፣ ፈርተው ነበረ። ግን እንደዛ አይደለም፣ አንድ ላይ እንድትመጡ ነው የምንፈልገው፣ ተለያይታችሁ ማየት አንፈልግም ምናምን ይላሉ። ፈርተዋል። ካሁኑ ከሌላ ሰው ጋር ምናምን እንደዚህ በሚወራው ነገር በጣም እየፈሩ ነው። እና እነሱም እንግዲህ አብረው እንዲመጡ እያሏቸው ነው። ወደ ሌላኛው ኮሜንት ደግሞ ስንሄድ፣ እሺ በዩ ይበቃል። እውነተኛ ፍቅር ፈተና አለው ግን ይብቃ ብላለች። እንግዲህ ተማረዋል። የወሎ ልጅ ሆነሽ ነው እንዴ ውብ የሆንሽ የኔ ቆንጆ። ይሱ ታረቁና ተጋቡ፣ ወደ ሀላል ግቡ። እኔ እኮ የሚገርመኝ መች ተጣሉ? እሺ መጋባቱ እሺ፣ መጣላት ግን አልተጣሉም እኮ ወደ ሌላኛው ኮሜንት ደሞ ስንሄድ እክሩ የወሎ ጠንበለል በዓላ ከይሳም ጋ ሆኑ። አባትሽን እንደምንም አሳምኛቸው እንዳለ በቃ መልእክቱ ይሄ ነው። እክሩዬ የወሎ ቆንጆ በዓላ ከይሱ ጋ ሆኝ፣ እኛንም ልባችን ይረፍ። ወላሂ እኛንም አታሳዝኝን ብላለች። የኔ ደርባባ፣ የኔ ማር፣ የኔ ወድ ረተይ ሰሞኑ እየተቃጠልኩ ነው በዛች ምናምን አይነብባ እንደ ምንም አሳምነሽ ሽባክሽን ኢሳምን አግቢ ባላህ ይሱን እንደምናየው ምርጥ ሰው ነው ብላለች። እንግዲህ ኢክራም ተጠንቀቂ፣ አስረኛ ባሏ ልታረገው ነው። ኢሱን ጠበቅ አርገሽ ያዚ። ኤሚንም አለ፣ ማሻአላህ፣ ወለየዋ አግቢና ተሰተሪ። ሴት ያለ ትዳር አያምርባትም ብሏል ወይም ብላለች። ይክሩዬ ኔ ውድ ከይሳም ጋር ታርቃችሁ አንድ ሆናችሁ ማየት ነው የምንፈልገው። አልተጣሉም፣ ደግሜ ልንገራችሁ፣ አልተጣሉም። ወደ ሌላኛው ኮሜንት ስኔ ደግሞ ትክክል ኢክራምዬ፣ ግን አስተካክለሽ ከይሱ ጋር ለመሆን ሞክሪ፣ በጣም ይወድሻል። ኢክራም ስር ተረጋችሁ ማየት እንፈልጋለን። አቢብቲ ይላል። አቢብቲ ማለት ነው። እሺ ወደ ሌላኛው ኮሜንት ደግሞ ስናመራ ኢክሮን ደርባባ የወሎ ኦርኮን ኢሱየኔ ቆንጆ ኢሳምን ንጉስሽን ይሁን ማማየኔ ቆንጆ ያንቺ ፈተና ደስ ፈቲ ነው። ደስ ብሎኛል ስለተጠጣሉ ብላለች። ታረቁና አቃጥኝ ፈቲ እሺ፣ ትታረቃለች። እሺ ልበል እንጂ። ይክሩይን እህት የሀገሬ ልጅ በአላህ ከይሱጋ ከይሱ ጋር ወላሂ እንዳትለያዩ አንፈልግም። እህት የዋት ዳር ከምታቂው ሰው ጋ ይሻላል። ተይ ግን ቤተሰብሽን አው አክብሪ፣ ግን ለህይወትሽ የሚሆንሽን ሰው እን አንቺ ነሽ እንዴ ከእሱ ጋር ብትሆኝ ብዬ አሰብኩ፣ ይላል እንግዲህ። ሌሎቹም ኮሜንቶች አሉ። ሁሉም ፍቅራቸውን፣ ደስታቸውን ገልጸዋል በመምጣቷ ግን፣ ከዛ በላይ አንድ ላይ መሆናቸው ብቻዋን መምጣቷ አላስደሰታቸውም። ሳም ጋር አብረው እንዲመጡ ነው የሚፈልጉት ሁሉም። አንድ ላይ ነው፣ አንድ ላይ ነው፣ ታረቁ፣ ሳይጣሉ ታረቁ፣ አንድ ላይ ነው። እንደዛ ነገር ነው ኮሜንቱ። እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበር። ላይክ ማድረጋችሁ እንዳትረሱ፣ ሰብስክራይብም አድርጉኝ አድርጓትም። ቻው።